ሰላም እንደምን ቆያችሁ፣ ውድ የክንፋ መረጃ ቤተሰቦች፣ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋል። የትግራይ ኃይል አባላት ሰልፍ ዛሬም በሌላ አቅጣጫ ሰልፍ ማድረጋቸውን ቀጥለዋል። የተለያዩ መፈክሮችን እና ጥያቄዎችን ይዘው የተለያዩ መንገዶችን በመዝጋት ተሽከርካሪዎች እየተስተጓጎሉ መገኘታቸውንም ሰምተናል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ መላኩ አበጀ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የ የኢትዮጵያ ኒኩለር ኃይል ኮሚሽንን የሚያቋቁም ደንብ ጸደቀ። ደንቡ የጸደቀው ኢትዮጵያና ሩሲያ የኒኩለር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንት ገደማ ልዩነት ነው። የአፍሪካ ሀገራት በአማካኝ 17% ዓመታዊ ገቢያቸውን ዕዳ ለመክፈል ማዋላቸውን በመቃወም አፋጣኝ የዕዳ ስረዛ እንዲደረግ ተጠየቀ። ከዓመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ውድ የክንፋም መረጃ ቤተሰቦች፣ ቀጥለን ዝርዝሩ እናሰማለን። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድትከታተሉን በአክብሮት እንጋብዛለን። በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ክልል ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋት ጀምሮ በመቀሌ ውስጥ በሚገኙ ዋነኛ መንገዶች ላይ አደባባይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ዚ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውንም አሰምተዋል። መቀሌ የሚገኘው የቢቢሲ ዘጋቢ እንዳለው አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞቹ ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም ሲል ገልጿል። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ መንገዶች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረ ነዋሪዎች ተናግረዋል ከተማዋ የሚገኙ መንገዶችን ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ ዘግቦታል። ሰላማዊ ሰልፉም ከጠዋት አንስቶ እስከ ሰዓት ድረስ እንደቆየም ተዘግቧል። ዋነኛ ጥያቄያቸው በተለይ ከደሞዝ ክፍያ ጋር የተያዘ እንደሆነም ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ከእነዚህ መካከል የሰራዊቱ አባልና የተወከሉ አባላት የደሞዝና የጠቆማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈል ልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚያጠይቁም ጥያቄዎች ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላኛውን የሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንዲሰጠው የሚያጠይቁ መፈክሮችንም ይዘው ወጥተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩ የአርሚ ሀይ ሁለት አባላት አላማቸው በዋነኝነት የጊዜያዊ አስተዳደሩን ፕሬዚዳንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡ የትግራይ ኃይሎች አባላት ወደ የአስተዳደሩ ጽህፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጀኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀሌ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያው ሰራተኛም ተናግረዋል። አዲ ሐውስ ሰባካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸውም ተሰምቷል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱና ጫና ማሰደሩም ተሰምቷል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸውም ተገልጿል። ነገር ግን ይህ ውይይት ከክልሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጪ ማንም የታደመበት ስላልነበረ ንግግሩ በምንም ጉዳይ እንዳተኮረና ስለተደረሰበት ስምምነት የታወቀ ነገር የለም። የክልሉ ከፍተኛ የመንገደኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግተው የተሽከርካሪዎቹ እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶች መከፈታቸውንም ተነግሯል። በትግራይ ኃይሎች ውስጥ ከአገር መከላከያ ሰራዊት ቀድሞ የክልሉ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ ወጥተዋል። የአገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ ም ጀምሮ መቀጠሉም ተሰምቷል ሆኖም ግን ጦርነቱ በ2013 ዓ ም ና በ2014 ዓ ም የተቀላቀሉ ወጣቶች ደሞዛቸው መከፈል የጀመረው ከ2015 ዓ ም በኋላ እንደሆነም በመጥቀስ ልክ እንደ ሌሎቹ ድጎማ አይሰጠን አድልዎ አይፈጠር ለ2013 ዓ ም ና ለ2014 ዓ ም ክፍያ ይሰጠን ብለው መጠየቃቸውንም ይናገራሉ ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ ቤት እንዲሰጣቸውም ጠይቀል ተገንብቷል በቅርቡ በጦርነቱ ለተገደሉ ሰዎች ቤተሰቦች ቤት መስሪያ መሬት መሰጠት ተጀምሯል። በቀጣይ በጦርነት የአካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጠም ተገልጿል። ለሁለት ዓመታት የተካሄደውም ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስት፣ በጊዜያዊ አስተዳደር እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል። በፕሪቶሪያው ስምምነት መሰረት ትጥቅ ፈትተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉ የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄያቸውን ሲያነሱም ቆይተዋል። ህወሀት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስት ህወሀት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰም ነው። ህወሀትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋትም ፈጥሯል። በተያያዘ ዜና የትግራይ ኃይል አባላት ሰልፍ ዛሬም በሌላ አቅጣጫ ሰልፍ ማድረጉን ቀጥሎበታል። በመቀሌና ዙሪያ የሚገኙ የትግራይ ኃይል አባላት ትናንትና ሰኞ ጥቅምት 3 2018 ዓመተ ምህረት ከጠዋቱ ሁለት ሰዓት ተኩል እስከ ምሽት ሰላማዊ ሰልፍ አካሂደው ነበር። በዛው ቀን ምሽት የሰላማዊ ሰልፈኞቹ ተወካዮች የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ከሚገኙባቸው የህወሓትና የሰራዊት አዛዦች ቢነጋገሩም ስለተደረገው ነገር ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባ አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመለክተው ሰላማዊ ሰልፈኞቹ የደሞዝ፣ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል መስሪያ ቦታ ጥያቄ ነው አንስተዋል። የትናንትናው ውይይት ውጤት ለህዝብ ሳይነገር ታዲያ ዛሬ ማክሰኞ ጥቅምት 4 2018 ዓ ም ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባ ዋና አስፋልት ከጠዋት ጀምሮ ይህ መረጃ እስከተጠናከረበት ሰዓት ድረስ በሁለት ቦታ ተዘጋግቷል። የትግራይ ኃይል አባላት ሰላማዊ ሰልፈኞች አጉላ እና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ቆመዋል። ተጓዦቹም ተስተጓጉለዋል። ሰላማዊ ሰልፈኞቹ ጥያቄያቸው ከትናንትናው ሰልፍ ተመሳሳይ እንደሆነ

የሚኒስተሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 2018 ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽን የሚቋቋምበት ደንብን አጸደቀ። ደንቡ የጸደቀው ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንት ገደማ ልዩነት ነው። ዛሬ በጸደቀው ደንብ መሰረት የሚቋቋሙ ኮሚሽን ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም አቀፍ ማዕቀፎች በተጣጣመ መልኩ ሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንደተጣለበት የጠቅላይ ሚኒስተር ጽህፈት ቤት አስታውቋል። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት፣ ለሳይንስና ምርምር ዘርፎች ለመጠቀም እንዳቀደች ጽህፈት ቤቱ ዛሬ በወጣው መግለጫ አስታውቋል። የኢትዮጵያ መንግስት በ30 ቢሊዮን ዶላር ሊገነባ ካቀዳቸው ሜጋ ፕሮጀክቶች መካከል የኒውክሌር ኃይል ማመንጫ አንዱ መሆኑን ገልጾ ነበር። ይህን የመንግስት እቅድ መስከረም 22 2018 በተከናወነ ስነ ስርዓት ላይ ይፋ ያደረጉት ጠቅላይ ሚኒስትር አበ አብይ አህመድ ናቸው። ጠቅላይ ሚኒስተር በሶማሌ ክልል ለሚገነባው የማዳበሪያ ፋብሪካ የመሰረት ድንጋይ ባስቀመጡበት ወቅት ባሰሙት ንግግር የሜጋ ፕሮጀክቶቹ ሙሉ በሙሉ ተጠንተው ዝግጅቱ ተደርጎባቸው እንዲሁም የሀብት ምንጫቸው ተለይቶ ማጠናቀቁንም ገልጿል። የፕሮጀክቱ ግንባታም ካለምንም ጥርጥር በሚቀጥሉት አምስትና ስድስት ዓመታት እንደሚፈጸም ጠቅላይ ሚኒስትሩ በዚሁ ስነስርዓት ላይ ቃል ገብተዋል። በአማራ ክልል የደቡብ ጎንደር ዞን ፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰው እገተ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገተ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያዎቹ መረጃዎች ያመለክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የእገተ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው ጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጠያቂዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናትና በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራው በኋላ ዝርዝር መረጃዎችን ለህዝብ ይፋ ያደርጋሉ ተብሎም ይጠበቃል። ሬዲዮን በቅርበት እየተከታተልን እኛም አዳዲስ መረጃዎችን እናቀርባለን። ባለሙያዎች በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግ ጠየቁ። ከ30 በላይ መሪ ኢኮኖሚስቶችና ና ባለስልጣናት የአፍሪካ ሀገራት በአማካኝ 17 ፐርሰንት ዓመታዊ ገቢያቸውን ዕዳ ለመክፈል መዋላቸውን በመቃወም አፋጣኝ የዕዳ ስረዛ እንዲደረግ ጠይቀዋል። የኖቤል ተሸላሚው ጆሴፍ ስቲግሊዝን ጨምሮ ባለሙያዎቹ ይህ ከፍተኛ የዕዳ ጫና መንግስታት ለመሰረታዊ አገልግሎት የሚሰጡትን ድጋፍ እየገታ እንደሆነም አስጠንቅቀዋል። ይህም ሆኖ 32 የአፍሪካ ሀገራት ከጤና ና 25 ሀገራት ከትምህርት ይልቅ ለዕዳ እንዲ ሲከፍሉ እየገፋፋ ነው ተብሏል። ባለሙያዎች የዕዳ ቅነሳ ከተደረገ በሚሊዮኖች ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ የህፃናትን ሞት መከላከል እንደሚቻልም አስታውቀዋል። ጥሪው የቀረበው በአፍሪካ የጤና ስርዓት የመድኃኒት እጥረትና የሰራተኞች ችግር በገጠመበት ወቅት ነው። በሚቀጥለው ወር በዓለም ባንክ ና በአይኤምኤፍ አመታዊ ስብሰባዎች ላይ ሀገራት ይህንን ጉዳይ እንዲፈቱ ጥያቄ ቀርቧል። ከዓመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ፣ ቱርክ፣ ግብጽ እና ኳታር በጋዛ የተኩስ አቁም ስምምነት ላይ ሰነድ ተፈራርመዋል። ስምምነቱ የተፈረመው በግብጽ እየተካሄደ በሚገኘው የሻርም ኤል ሼክ የሰላም ጉባኤ ላይ ነው። ስምምነቱን የሀገሪቱ መሪዎች የፈረሙ ሲሆን ሰነዱ ቀጣዩን የጋዛ አስተዳደር በተመለከተ በቀጠናው ዘላቂ ሰላም ማስጠበቅ በሚቻልበት ሁኔታና መልሶ ግንባታ ላይ ያተኮረ መሆኑን ተገልጿል። ፕሬዚዳንት ዶናልድ ትራምፕ ስምምነቱ በይፋ ከተፈራረመ በኋላ ባደረጉት ንግግር ከዓመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ብለዋል። ይህ ለውጥ እንዲመጣ ላደረጉ የአረብና የሙስሊም አገራትን መስጋናቸውን አቅርበዋል። አሁን በጋዛ የመልሶ ግንባታ ስራ ተጀምሯል ያሉት ፕሬዝዳንቱ ይህ ቀን እንዲመጣ በቀጠናውና በዓለም ዙሪያ ያሉ ሰዎች ሲጥሩና ሲመኙና እንዲሁም ሲጸልዩ ነበርም ብለዋል። ዛሬ የተፈረመው የጋዛ ተኩስ አቁም ስምምነት ታሪካዊ ነው ሲሉም ገልጸዋል። በሰላም ውይይቱ ላይ ሀያ የሚሆኑ የሀገሪቱ ተወካዮች የተሳተፉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የቱርክ፣ የፍልስጤም፣ ፈረንሳይ፣ እንግሊዝ፣ ጀርመን፣ ኳተር እና የሌሎች ሀገራት መሪዎች እንዲሁም የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ተሳታፊ ሆነዋል።